ሰላም በከባዱ ተጣሉ። ሰላም አቶ ኖላዊን እባክህ ከዚህ በኋላ ልጃችን ከኛ ጋር እንድትሆን መናገር አለብህ ብላ አለችው። አቶ ኖላዊ ሀንቾን እባክ ሻንጌ ለ16 ዓመት ሙሉ እኮ አንቺን ሲጠብቁ ነበር እና አሁን በስተ መጨረሻ ካገኙሽ በኋላ ለምንድን ነው ከኔ ጋር እኖራለሁ ብለሽ የምትዩ? ብሎ ሀንቾን ተናገራት። ሃንዬ ሂዳ ሰላምዬን ይሄን አንቺ ምን ቤት ነሽና፣ አንቺ ምን አገባሽ? ትሰሚኛለሽ በአባቴና በእኔ መካከል ማንም ሰው ጣልቃ እንዲገባ አልፈልግም። ምላሴን ብትሆን እንኳን በአባቴና በተምቹና በአሴር መካከል እንኳን እናንተ ሁለታችሁ እንድትገቡ በፍጹም አልፈቅድላችሁም። በእናንተ ምክንያት አሴርና ተምቹ ይሄ ወደ ድሮ ህይወታቸው ተመልሰዋል ብላ ጉድ አፈላች። ሀንዬማ፣ በንደው ምንም ትክክል አይደለችም እያሉ ሰላምና እንዲሁም ደግሞ ምላሴ ሲያወሩ ከዛ ድም ብላ አልመጣችና፣ ለነገሩ እናንተን ቆም ብላችሁ ብታስቡ ጥሩ ነው። ምክንያቱም ለዚህ ዓመት ሙሉ ያሳደጋት አባቷ ነው። ማንም በሌላት ሰዓት ደግሞ እጎኗ የነበሩት እነዛ ሁለት ልጆች ናቸው እና እንዴት ነው እናንተ፣ በቅጽበት እነሱን ሁሉ ያለፈውን ህይወትሽን እረስተሽ ከኛ ጋር ኑሪ የምትሉት? የእውነቴን ነው እምላችሁ፣ እኔ ከእናንተ አልጠብቅም ይሄንን። በዛ ላይ ደግሞ እናታችሁ ይሄንን ብትሰማ በእናንተ በጣም ታዝንባችኋለች ብላ ሄደች። ሰላምዬ፣ ሀናማ ትክክል አይደለችም። እውነት እንዴት እንደዚህ ትላለይ? በቃ እኛን አትወደንም ማለት ነው። እንደዚህ አይደለም፣ ነገር ግን እሷም ልካላት ምንም ቢሆን እኮ ታውቂያለሽ የሃንዬ አባት በጣም ጥሩ አባት ነው። እንዴት እሱን ትታ ወደኛ ትመጣለች ብለን እኛስ ልናስብ እንችላለን? ብሎ ምላሴ ወደ ቀልቡ ተመለሰ። አቶ ኖላዊ፣ አቶ ኖላዊ፣ ሃንቾን እባክሽ። ሃንዬ ብሎ ሲላት አባዬ፣ እባክህ ጦርነቱን፣ የምሬ ነው ምልክ እንዲጀመር እያደረግከው ነው። የምን ጦርነት ነገርኩ እኔ አባቴ መስፍንንም ቢሆን አናግሬዋለሁ። እናም እሱን ፈቅዶልኛል። ግን እኮ አሁን እናታችሁ እስር ቤት ናት። አባትሽም አንቺን ይፈልግሽ ይሆናል። አይ እኔ ካንተ ውጭ ሌላ አባት የለኝም። ቢኖሩኝም እንኳ ካንተ መጀመሪያንተን ካንተ ለጥቅ ነው እንጂ ካንተ በፊት እነሱ ላስቀድማቸው አልችልም። እሺ አባዬ። ለማንኛውም ግን አባዬ የወደድከው ሰው ናፍቆ ያውቃል እንዴ? አዎ ምን ነው ሰው ወደህ ታውቃለህ እንዴ? አዎ። እኔም ብልሽ አንቺ ግን ማናቅ ማናፍቆሽ ነው ብሎ ሲላት አዝራ ነዋ። እዝራ እንዴ አባዬ? እንዴ ታወከው? ምክንያቱም አንድ ጊዜ አሴር ከኛ ይልቅ አዲስ የመጣውን ሰውዬ ሂድ አቀፈችው እኔ እሷን ስጠብቅ እሷ ግን እኔን ትታ ወደዛ ሄደች ሲል ሰምቸዋለሁ። ውይ አባዬ እና አቀህ ነው ዝም ያልከኝ እንዴ? እኔ ልጅ ያው አንቺ አይናፋር ነሽ። ታዲያ ምን ብዬ ልጠይቅሽ? አንቺ እስከምትነግሪኝ ድረስ እየጠበቅኩሽ ነው። ጥሩ ላይ ከሆነ በደንብ ጠበቅ አድርገሽ አ ውይ፣ አረ አባዬ። አዎ እውነቴን እኮ ነው። ለማንኛውም አሁን ደውዪለትና ተኝሽ። እንዳባዬ ደውዬለት ቢመልስልኝስ? ታዲያ ይመልስልሽ። አይ በቃ ተወው እንግዲህ። ጻፊለት ብዬሻለሁ። ከዛ ወይ ሀንቾ በቃ የጀማሪ ነገር እንደዚህ ነው ማለት ነው። ለማንኛውም ነይን ተኛ የኔ ልጅ ብለው ወደ እንቅልፋቸው ተኙ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ኖላዊ ድራማ እንደቀጠለ ይገኛል። እርግብ ተደበቀችበት ምሽግ ወጣች። እናም ጓደኛዋ ጋር ደውላ እንዴት ነሽ ብላ ስትላት ደህና ነኝ፣ ቆይ ግን አንቺ የት ጠፍተሽ ነበረ? መገናኘት አለብን። እንዴ፣ አሁን በጣም አስጊ ነው። አሁን መገናኘት አንችልም፣ ነገርኩሽ። የግድ መገናኘት አለብን እና ደግሞ አክስቴ መሞቷን ሰማሽ አይደል? አዎ። ያቺ የተረገመች ሜላት ናት ይባላል። የእውነትሽን ነው እሷ ናት እንዴ? እኔ አላቅም ነገር ግን የእውነት ሜላት ምትጎዳት ይመስልሻል? እኔ ምን አውቃለሁኝ። እኔንም እንዳይገሉኝ የግድ ልንገናኝ ይገባል ብላ አለች። ድም ብላል። እንግዲህ ተመልሳ የመጣችው ያለውን አየርና እንዲሁም ደግሞ ድጋሜ ወደ ወይዘሮ ሜላት ቤት ለመሄድ ያሰበች ይመስላል። በሌላ በኩል ምላሴና ሰላምዬ መጀመሪያ ወይዘሮ ባዩሽ ቤት ተከራይታ የነበረችው ልጅ ባለፈው መታ አናግራቸው ነበር። እናም ሜላት የት ናት ብላ ስትጠይቃቸው ሜላትማ እስር ቤት ናት ያለችው እናታችን ምን ብላ ደንግጣ ሄደች። ስለዚህ እነሱ ደግሞ ሂደው እናታቸውን ሲጠይቁ እናታቸው ደነገጠች። እማዬ ታውቂያታለሽ እንዴ? አሁና በፊት እኮ ባዩሽ አክስታችሁ ጋር ተቀም ቤት ተከራይታ የምትኖረዋ ነበር እና ታዲያ አንቺን ለመፈለገችሽ፣ እኔ ምን አውቃለሁ። ልጆች ግን አሁን በድጋሚ ታገኛቸዋት፣ እስር ቤት መታ እንድትጠይቀኝ ንገሯት ብላ አለች። እናም ምላሴና እንዲሁም ደግሞ ሰላምዬ ሂደው ሲያናግሯት፣ አሻፈረኝ፣ በቃ ተውኝ፣ ምንም አላልኩም፣ ያኔ የተሳስቸ ነው ብላ ተንቀጭቅዣ ሄደች። ይች ልጅማ አንድ የምታውቀው ነገር አለ ስለባዩሽ ብላ አለች። ብቻዋን እያሰበች ይህንን ቪዲዮ ለፖሊስ ልስጥ ወይስ አልስጥ? ምክንያቱም ለፖሊስ ብሰጥ በእርግጥ ሜላት ከእስር ቤት ትወጣለች። ነገር ግን እኔ ከሱ በላይ ሌላ ሰው እንዳለ ምናልባት ውጭ እሱን ባስይዘው፣ ሌላው ሰው ግን እኔ ሊገለኝ ይችላል። ስለዚህ ምን አሸ ብዬ ነው ለሜላት ብዬ እራሴን መስዋዕትነት የማደርገው ብላ ቪዲዮውን አስር ጊዜ ማየት ሆነ ስራዋ። እዝራና ሀንቾ ሃንቾ እና ዝራ መንገድ ላይ ተገናኙና እና ሃንዬ ልታናግሪኝ ትችያለሽ ብሎ ሲላት፣ ምንም የማናግርህ ነገር የለኝም። ቆይ አልናፈቅሽም እንዴ? በዛ ላይ ማታ ቴክስት ጽፈሽልኝ የለ? በስህተት ነው አልኩህ። ዝራ፣ ቆይ ለምንድን ነው ራስሽን የማታዳምጪው? እስኪ ንገሪኝ። አንቺ ራስሽን ስታዳምጪ ስለ እኔ ምን ይሰማሻል? ምንም። ረባክሽ? ለዛ ነዋ ታዲያ የጻፍሽልኝ እንዴ? በቃ ተወኛ። አሁንስ አበዛኸው። አይሃንዬ እዩልሽ፣ በቃ እንጀምረው እና እንየው። ምኑን ፍቅሩን ነ ስለዚህ አብረን እናሳልፍ ከሆነ ይሆናል፣ እንቀጥልበታለን። ካልሆነ ደግሞ አይሆንም፣ እንተወዋለን ብሎ አላት። ከዛ ሃንቾ እና ዝራ ጥምጥም ተደራርገው ተቀቀፉ። ድንብላልዬ ወደ ሰላም ጋር ሄደችና፣ ና እኔም ምልሽ ሰላምዬ፣ እሺ እንዲነሽ ምኑነሽ ነው በዚህ በሌሊት? ጨነቀኝ እኮ እንዴ። ደግሞ ምን ሆነሽ ነው የጨነቀሽ? በቃ ሰው ናፈቀኝ። ምን? አዎ ማን ነው ሰው የናፈቀሽ? ያ አለሜ ጋር ትርንጎዬ ጋር የነበረው ልጅ ነዋ። ማ ማለት? የእርግብ ጓደኛ የነበረው ተምቹ። አዎ። እንዴት ናፈቀሽ? እኔ ምን አውቃለሁ እንዴት እንደ ናፈቀኝ አልገባኝም። ምንም ነገር አትጠይቅኝ። ብቻ ግን ትደውዪለት? እኔ እኮ ግን ስልኩን አላውቀውም። የእውነትሽን ነው? አዎ ውይ በቃ ተይው። ነገ ምናልባት ትርንጎይን ጠይቃታለሁኝ። ብላለች ለማንኛውም ናይ ዝተኝም ምን? እኔ እዚህ አዎ። አንቺ በምንታንሻለሽ ከኔ ጋር ለመተኛት እኔ እኮ ግን ሰራተኛ ትሰሚኛለሽ። ሰራተኛም ሆነ ያም ሆነ ሁሉም ሰው ሰው ነው። ድምብላል ብላ ሀን ሰላምዬና ድምብላል ባንዲተኙም ሀንቾ ጧት ወደ አባቷ ቤት ስትመጣ ድንብላ ልዬ በጣም ተክዛለች። ቆይ ለምንድን ነው ድንብላል እንደዚህ የተከሹ? ናፈቀኝ እኮ ተምቹ። ምን እነሱ እኮ ግን ለቀው ሂደዋል። ምኑን ነው ለቀው የሄዱት? በቃ ጠፍተዋል፣ ስልካቸውም ስደውልላቸው አይሰራም። እና ወደ ድሮ ማንነታቸው ተመልሰዋል። እና ፈቀርሽላቸው ሀንዬ? ምን ማድረግ እችላለሁ? ምንም ነገር ማድረግ ስለማልችል እኮ ነው። ለምን የእውነቴን ነው እምልሽ። ከአንቺ ይሄን አልጠብቅም ነበር። ምክንያቱም ተምቹ እንደነገረኝ ከሆነ አንቺን በጣም እንደሚወዱሽ እና በአንቺ እንደሚኮሩ እንደሚተማመኑ ነበር። እና አሁን ትተው አሁን ሲሄዱ ተውሻቸው ማለት ነው። እንደዛ እኮ አይደለም ድንብላል ብላል። አይ በቃሽ፣ በቃሽ፣ በቃ ትርንጎዬ። አንቺን እንደዚህ አልጠብቅሽም ነበር ለካ አንቺም ራስ ወዳድ ነሽ ብላ አለቻት። ሀንቾ ቆም ብላ ማሰብ ጀመረች፣ ስላሳለፈችው ነገር ከአሴር ጋር ስላሳለፈችው ነገር። እናም ወደ ትምህርት ቤት እንዲህ እየሄደች እያለ ቅዱስን አገኘችው። ሀና ምን ሆነሽ ነው በጣም ተክዘሽ? አልሳ፣ ታውቃለህ የማፍቀርን ነገር ያወቅኩት አሁን ነው። ማለት አልገባኝም። አንድ በጣም የሚወደኝ እና የሚያፈቅረኝ ልጅ ነበረ። እናስ? እኔ ግን በፍጹም እሱን ስለማላፈቅረው እና ስለማልወደው ፍቅሩን አልተቀበልኩም ነበር ግን እኮ ትክክል ነሽ። የማታፈቅሪው ከሆነ ማለቴ አሁን ፅ እኔን ስለማትወደኝ ስለማታፈቅረኝ ሄድል ፍቅርን ያልተቀበለችው አሁን ላይ ግን ደውዬ ይቅርታ ብጠይቀው ደስ ይለኛል። ምን ነው እኔ እዝራን ከወደድኩና ካፈቀርኩ በኋላ የሚሰማኝ ስሜቶች ለካ የሆነን ሰው ስትወድና ስታፈቅር እንደዚ አይነት ስሜት እንደሚሰማ በደንብ ተረድቻለሁ። ውይ ሀንዬ በቃ ደውዬለት አይ አንድ ልቤ ደውለሽ ይቅርታ ጠይቂ ይለኛል፣ ሌላኛው ልቤ ደግሞ ታይ ያለፈውን ቁስል ባትቀሰቅሽበት ህይወቱን ቢኖር ጥሩ ነው ይለኛል። ብቻ ግን በጣም ተምታትቻለሁ ብላ አለችው። አይዞሽ ብሎ ቅዱስ እቅፍ አደረጋት። በሌላ በኩል ቅዱስ ጽን፣ እባክሽ ተረጅኝ፣ እባክሽ አንቺ ያልሽውን ሁሉ አድርጊያለሁ። ደግሞ በዛ ላይ ስለ ሀንቾ መረጃ ነግሬሻለሁ። ደሴ ያደገች እና ግን በቅርቡ ያለች ልጅ ናት በዛ ላይ እናታቸው እስር ቤት እሱን ማውቃለሁ። እኔ ራሴ ቤታቸው እጅ ነበር በቃ እዝራ ጼን አስጠነቀቃት ከዚህ በኋላ በእኔና በሀንቾ መካከል እገባለሁ ካልሽ ገድዬ እጀን ለመንግስት እሰጣለሁ ምን ማለት ነው እሷ የኔና የእኔ ብቻ ናት ግን አንተ የእኔ ብቻ ነው የምትሆነው ነገርኩሽ እኔ አንቺን ምንም አይነት ስሜት የለኝም እንዴ ተው እንጂ ያኔ እንደዛ ስታስነብበኝና ስታስጠናኝ የነበረው ታዲያ ዝም ብሎ ነገር ነበር እንደ ጓደኛ ነበርና፣ ግን እሱንም አንቺ አፍርሰሸዋል። ምክንያቱም አንቺ ለእኔ ያለሽ ስሜትና እኔ ላንቺ ያለኝ ስሜትን ሳነጻጽረው በጣም ይለያያል። ስለዚህ እኔ ምርጫ ያመለጫለሁ። ምኑን ሀንቾን። አንቺ ደግሞ ከኔ ህይወት ወጥተሽ ከፈለሽም ቅዱስን ማፍቀር ትችያለሽ ብሎ አላት። አረባከ ብላ አለችው። ምላሴ ሄዶ ሀኒቾን እባክሽ ሀኒዬ ወደ ቤትሽ ተመለሽ እባክሽ እያለ ቢለምናትም፣ ምላሴ እኔ ወድሃለሁ አከብረሃለሁ ምን ያህል አንተ ቦታ እንዳለኝ ታውቃለህ፣ እንዲሁም ለቤተሰቦቼ፣ ግን በፍጹም ወደዛ ቤት አልመለስም። አሁን እናቴን እስር ቤት መጠየቅ አለብኝ ብላ ወደ ወይዘሮ ሜላት እስር ቤት ሄደች። እማዬ እንዲነሽ፣ ደህና ነሽ? አዎ ደህና ነኝ ሀኒዬ። ምን ነው ጠቋቆርሽ? አላር ጠቋቆርኩም እኔ ምልሽ መስፍን ያለሽን ሰማሽ? ምን ማለት ነው? ማለቴ ያው ነግሮኛል፣ ሁሉንም ነገር እንደ ነገረሽ ነው እማዬ። እኔ ምንም ነገር ሀሳቤን አልቀይርም። ደግሞም እየመጣሁ አይደል እየሄድኩ እያየኋቸው ነው። ቆይ ለምንድን ነው አባትሽ ከኛ ጋር ማይኖረው? ምን አባዬ እናንተ ጋር ማለቴ እኛ ቤት? አዎ። እና በስምሽስ ደግሞ ቤት ልግዛልሽ ያለሽን ለምንድን ነው እምቢ አልሽው? እኔ ከእናንተ ምንም ነገር አልፈልግም እማዬ ያንም ራሱ ነግሬሽ ነበረ። ነገር ግን በፍጹም ልትረዱኝ አልቻላችሁም፤ እንጂ እኔ የእናንተን ቤተሰብነት የእናንተ ፍቅር ነው እንጂ ሀብት ንብረት ፈልጌም አላቅም። አባቴም ደግሞ ሀብት ንብረት እንድፈልግ አንድ ቀንም አሳድጎኝ ያቅም ብላ አለች። ይህን የሰማው አቶ ኖላዊ እጅጉን ተደሰተ። ልጄ ሀንዬ፣ በአንቺ ኮራብሻለሁ። ምንም ነገር እንዳትፈልጊ ከሰው ልጅ፤ ከፈጣሪ እንጂ ከሰው ልጅ ምንም አጠብቂም፣ ብሎ አሞ